ሰላም። ጤና ይስጥልኝ። ውድና የተከበራችሁ የኔ እንቁ ቤተሰብ እንዴት ናችሁ? ደህና ናችሁ ልኝ ወይ? እኔ ደህና ነኝ ያለ እግዚአብሔር ይመስገን። እኔስ እንዴት ናችሁ? ሰላም ነው ወይ? ሰላም ነው። የማዳን ቤት ስራ እንዴት ይዟችኋል? የበረታችሁ ነው ወይ? በርቱልኝ። እግዚአብሔር ይጠብቃችሁ፣ እግዚአብሔር ያገዛችሁ። ጓዳ ደጀን ከፊት መሪ ሆነው እሱ ይጠብቃችሁ፣ እሱ ያገዛችሁ። የኔ ልጆች ስራ ይበዛል አቃለው ጾም ስራም ይበዛው እኔ የሚያሳልፍኩት ስለሆነ ይበዛል። ስለዚህ በርቱ፣ ጠንካራ ሆኖ ብራቸውን ደግሞ እያዙ እጃቸው እንደዛ ተለፍቶ የትገኘ ብር ዝም ብሎ ምንት ማለት ሳይሆን መያዝ ጥሩ ነው። እኔ ራሴ አይመስለኝም ነበረ። ለምን ሰው ሲናገር እንደዚህ ሚዲያ ላይ እኮ ሰው ሲናገር የሆነ በራሳችን ላይ ካልደረሰ የምንለው ነገር አለ እኔም ጭምር ማለት ነው ስለዛ አንድ ወንጃችን እናባክናለን። በጣም በቃ ነገ ሰርተን ስለምናገኝ ምናምን በቃ እስከ ማዳም ቤት እስካለን ድረስ ነው ብር የምናገኘው ስላቸው። አገር ላይ ስትመጡ የሆነ ስራ ከሌላችሁ ካርድ መሙያ ብር ራሱ ይቸግራል እናላቸው ለዶችዬ። ስለዛ በስደት ላይ እያለን የሆነ ነገር መቆጠብ ማስቀመጥ እና መቻል አለብን። በቃ ለምን መሰለኝ እኛ አሁን ሰው እኛ ካላክንላቸው ቤተሰብ በልቶ የሚያድሩ ጠጥቶ የሚያድሩ በቃ ምንም አይመስለንም። ተርቦ የሆነ ትብስ አቅሎ ምናምን ያሉ ነገር ነው መስሎ የሚታይን ማለት ነው። ግን ምንም የትብስ አቅሎ ነገር የለም። ይበላሉ፣ ይጠጣሉ። ምንም የሚያጡት ነገር የለም። ቤተሰብ ላይ ያምረን እኮ ነው። እናንተ እንደምታስቡት እንደዛ ሆናችሁ እንደምትጨነቁት አይደለም። ማንም ሰው ሳይበላ ሳይጠጣ አያጥርም። ስለዛ እኛ በቃ የወንድም የእህት የእህት ልጅ ምን በቃ ያጎት ወዘተ እንደዛ እያል እዚህ ስንመጣ ግን ነ እንኳን ቡና ጠጪ ብሎ አይጠሯችሁም። የምሬን እኮ ነው። እና ስለዛ እራሳችሁ በርታ ብራችሁ ጠንካራ ሁናችሁ ጀግና ሁናችሁ ይዛችሁ ተገኙ። እንደኔ እንዳትሆኑ፣ እንደኔ ይዋ እንዳትሆኑ እና እናላቸዋለው፣ ዛሬ በሰፊው ቤቴ ላሳያችው። የስደት ያፈራውት ይሄ ነው። የኔ ድካሜ የምለው ነገር ይሄ ነው አለው። ያ ብዙ ነገሮች ባያልቁለትም እንዳልኳቸው ኮርኒስ ይቀረዋል። ዋልክ አልታሰረለትም። ከኋላ ግርፍ ምናምን ያስፈልገዋል። በቃ ብቻ እግዚአብሔር ያውቃል። ውስጡም ልሹ የለውም። ፈጣሪ ያውቃል ሁሉ ነገር። ይሄንን የሰጠኝ አምላክ ደግሞ ያንን አይከለክለኝም። ተስፋ አለኝ በሱ ማለት ነው። እናንተ ደግሞ ላይክ ካረጋችሁ ሼር ካረጋችሁ፣ በቃ በያዛችሁች በጃችሁ ባለ ስልክ ጥርፍ ሰዓት ሲኖራችሁ ላይክ ሼር አድርጉልኝ። እናላቸሉ አበረታቶኝ ከጎን ይሁኑ እና ስንደጋገፍ ስለሚያምር እና እናንተ እኮ የስንቱን አሳድጋችኋል። ለኔ ልጆች ስንቱ ማለት ነው። ስንቱ በእናንተ ሰው ሆነዋል። ስንቱ ያጣ አግኝተዋል። ስንቱ የታመመት አክመዋል። ብዙ ነገር የራሳችን እንደ ሻማ ቀልጠን የሰው ብርሃን ሆነናል። ስለዛ እኛም ስደት ላይ ስንገባ፣ አገር ስንገባ ስራ አይኖርም። የምሬን እኮ ነው። ኢትዮጵያ ውስጥ ስራ አይኖርም። በቃ የሆነ ስራ ራሱ ለመቀጠር ከሆነ እዛ ጋ ወይ ያንቺ ዘመድ መሆን አለበት፣ እዛ ስራ ቦታ መኖር አለበት። እና ስለዛ ግን እንዲህ በቃ ቪዲዮ እንኳን ስንሰራ ላይክ፣ ሼር፣ ምናምን ኮሜንት በቃ የሆነ ብርታት አይዞሽ። በቃ እኔ ያለው ከአንድ ሰው ከአንድ ብርቱ ሁለት መድኃኒቱ ይባል የለ። ከአንድ ሰው ብዙ ስንሆን ሀሳብ ይቀንሳል ስንትጋገዝ ማለት ነው። እና ስለዛ አይዞሽ። ቲጂ አለን። አንቺ ቪዲዮ ልቀቂኛ፣ ላይክ እናደርጋለን። በዶች ሽዶችዬ እና ቤቴ ደግሞ በጠዋት ፋሪቅ ያለው የምር በጣም ነው፣ በጣም ነው የተከምኩት። እና ያው ሴት ልጅ የትም ብትሆን ትተክማለች። ስራ የትም ይሁን ቤትም ትኑር ሰው ቤትም ትስራ፣ የሰው ሀገርም ትሄድ፣ ከሀገር ውጭም ትሄድ፣ ሴት ልጅ ስራ አታጣም። በጣም ነው የምትደክመው። የቤቷም ምሳ ትላለች፣ ከምሳ ጠዋት ትነሳለች፣ ቁርስ ትላለች፣ ከቁርስ ወደ ቤት ቤት አጽታ፣ በቃ እንደ አረብ ሀገሩ ነው። ያው እዚህ ምንድነው ደስ የሚለው ነገር፣ ቢደክማቸው ቤታችሁ ነው ትተውትና በኋላ ሰራዋለሁ የሚባል ነገር አለ እንጂ እንደዚህ ጫና ምናምን የለውም፣ እንጂ ስራ ነው። ሴት ልጅ የሄደችበት ሁላ ስራ ነው። ግን ደግሞ ይበልጥ የራሷ ስራ ሲኖራት፣ የራሷ ቢዝነስ ሲኖራት ደስ ይላል። የፈለገችው ነገር ስትገዛ፣ የፈለገችው ነገር ማርያምን፣ አንዳንዴ የመረቦና ራሱ ይናፍቃቸዋል። በቃ አሁን በፊት እንደፈለጋቸው ራሳችሁ ሰርታችሁ በቃ ገዝታችሁ፣ እንደ ቤታችሁ ፋ እንደምታደርጉ ምናምን አይደለም። ወንድ ልጅ ቢሰጥ ቆጥቦ ነው የሚሰጠው ቢሰጥ በቃ አያስደስትም። ያን ያህል እሱም ደህና ስራ አለው ምናምን ነገር ሳይሆን ያው ባለው አቅም የቤት ወጪ አዎ አንዳንድ ነገር እንትን ይላል። ግን ሁሉ ነገር ሙሉ አይሆንላችሁም እራሳቸው ስትሰሩ እና ሱስ የሰጣቸው አንድ አይደለም። ቡና በቃ በየሰዓቱ ብጠጡ ምናምን በቃ ይናፍቃል የምር እኔ ደግሞ በጣም ሱስ አለብኝ ቡና ማለት ነው። እና ያ ቡና በየሰዓቱ አግኝቼ ብጠጣ ሰጥተው በቃ ምግብ ምናምን እኔ ምንም ምግብ ያን ያህል ነው፣ እሮ እንጀራ ራሱ ከበላ በቃ ግን ቡና ላይ በቃ በጣም ሱስ አለብኝ። እና ያን ደግሞ በቃ በራሳቸው እጅ ብር ሲኖራቸው ምናምን ነው እንጂ ሰው ቢገዛላቸው በቃ ለአንድ ቀን ነው። ብቻ በቃ ተመስገን። የኔ ችግር ነው ማውራው እንግዲህ ያለ ነገር ነው። ልንገራቸው ብዬ ነው። ሊያምር እኮ ነው ያን ዛላም የሆነውን ራስ በቃ የራስ መጥቶ ቶሎ ብሎ የራስን ስራ መያዝ እኔ አሁን ነይ ነይ ነይ ነይ ነይ ብሎ ባያስጨንቁ ይኖረው ማለት ነው። የምር ልመጣ አልነበረም ትንሽ ቢያንስ አንድ አመት ጨምሬ ሰርቼ ይህዋ ልክም ኮርኔሴንም አስገባለሁ ምናምን ብዬ አስቤ ነበር። ግን ያው ልጅ ሲኖራቸው ደግሞ እማ ብቻዬን ጥለሽኝ እኔ ያለ ወንድም ያለ እህት ቀርቼ አንቺ እዛ ተመችቶች በቃ እኔ እዛ ያለሁበትን እሷ አተረዳው በነግራትም፣ ያው ልጅ ስለሆነች ምንም ልትረዳው አልቻለችም። ስለዛ ተነስቼ መጣሁ እና ከመጣውኛ ከመጣሁኛ ወደ አምስት ወሬ ሆነ። በቃ አምስተኛ ወሬ ገብቻለሁ፣ አራተኛ ጨርሼ ማለት ነው። ግን ስራ በቃ ለመፈለግ የመጣሽ ስልኬ በቃ ያልሰጣሁት ደላላ የለም ማለት ነው። ግን እንደውልልሻለን ይላሉ። የለም የሚደወል ነገር። ያ በዛ ላይ አሁን ደግሞ ያው እርጉዝ ነኝ አራት ወር። ለስራ ብልም ያን ያህል ወዴን ገፍቷል ሰው ቤት ለመስራት አይመችም የራስ ስራ ካልሆነ በስተቀር። ፈጣሪ የራስሽን ስራ ይስጥሽ ብላችሁ ጸሎት አድርጉልኝ። የእናንተ ጸሎት ይደርሳልና ጸሎት አድርጉልኝ እና ደግሞ ዋይፋይ ሞልቼ ቪዲዮ በየጊዜ እንድለቅም በቃ ጸሎታችሁን በቃ ሙስሊሞች በዱዋ ክርስቲያናቶች በጸሎት አስቡኝና፣ አላቸው ያለ እዶች። ይሄ በቪዲዮ ደግሞ ላይ ያልወጣሁት ዛሬ የሆነ ፊት የራሱ ደብሮ ሰላትሉ ይሄ ደባሪ ፊት አይታቸው ቀናቸው ራሱ እንዳይደብራቸው ብዬ ነው እዶች እንጂ በቪዲዮ ወጣ ነበረ። የእኔ እዶች እና ባላችሁበት እግዚአብሔር አምላክ ይጠብቃችሁ በስራችሁ በመንገዳችሁ በሕይወታችሁ ውስጥ ሁሉ እሱ እሱ ነው እንግዲህ በእኛ ሕይወት ሁሉ ነገራችን ምን እንደጎደለን ምን እንዳጣን የሚያውቀው ፈጣሪ አምላክ ነው እና ሁላችንም የሀሳባችን ያሰብነውን እግዚአብሔር አምላክ ሙሉ ያድርግልን። እሱ ሲሰጥ ሙሉ ነው። ሰው ቢሰጥ ዛሬ ሰጥቶን ነገ አይሰጥም። እኔ እንዲያደርግላት ይላል ሰው ቢሰጥ ግን ፈጣሪ ደግሞ የሰጠው ይበልጣል። ፈጣሪ ለሁላችንም ዓላማችን ያሰምኖን እሱ ያሳካልን በበረከቱ በረድኤቱ አይለየን። ሰላማችን ትገልልኝ ሰላም አንልኝሽን